ሰላም ጤና ስጥልኝ። የተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በእያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ረፋድ ይመጥናቸዋል ያልኳቸውን መረጃዎችን ያሰማቸዋለሁ። መረጃዎቼ በአንድ ጉዳይ ላይ ትኩረት ያደረገ ነው። በመከላከያ ሚኒስትሩ ማምሻ መግለጫ ወጥቶ ነበር። ይሄ መግለጫ በአንድ የጦር አዛዥ በአንድ ግለሰብ በአንድ ጄነራል ላይ የወጣ መግለጫ ነው። ይሄንን መግለጫ እንግዲህ በጣም በሚገርም ሁኔታ ግለሰቡ ወይም ጄነራሉ ከእውነት የራቀ ነው ብሎ አስተባብሏል። ከአንድ ሚዲያ ጋር ቃለ ምልልስ ባደረገበት ነው። ይሄም በአማራ ክልል ውስጥ እየተካሄደ ባለው ጦርነት እንደሚታወቀው የአማራ ክልል ጦርነት ሁለት ዓመት ሊደፍን ጥቂት ወራቶች ናቸው የሚቀሩት። ይሄ ጦርነት ሄዶ ሄዶ አሁኑ መጨረሻ ላይ ዘመቻ አንድነት በሚል ፋኖቹ ተዳከሙ፣ ፋኖቹ ተበተኑ፣ ፋኖቹ የሉም በተባለበት ሰዓትና የብልጽግና የካድሬ ክንፍ ከፍተኛ ፕሮፖጋንዳ ሪፖርት እያደረገ ባለበት ሰዓት ዘመቻ አንድነት በሚል ተከብሮ የቆዩ ካምቦቻቸው ዘልቆ በመግባት ወታደሮችን የመማረክ የወታደሮችን ግንባር አመራሮችን መግደል፣ ሙርከኛ ማድረግ፣ ቁስለኛ ማድረግ እና ትጥቅና ስንቅን የመማረክ ስራ በከፍተኛ ሁኔታ ተሰርቷል። በአማራ ክልል በሸዋ ቀጠና በጎጃም ቀጠና፣ በወሎ ቀጠና፣ በጎንደር ቀጠና በጣም በሚገራርም ሁኔታ በከፍተኛ ቁጥር ከፍተኛ ቁጥር የተመዘገበበት ግንባሮች እስከ 30 እስከ 15 እስከ 20 እስከ 18 ግንባሮች ውጊያ የተደረገባቸው ቦታዎች ናቸው። አብዛኛው የፋኖ ኃይሎች ትጥቅ ለማቀበል የሚሄደውንም ሽፋን ለመስጠት የሚሄደውንም የሚመለሰውንም ቦታን ለቅቆ ወደ ካምብ የሚመጣውንም በደፈጣ ውጊያ ከፍተኛ ዋጋ ያስከፈሉበት ሁኔታ ነው ያለው። በዚህ ሂደት እንግዲህ ፋኖ ብቻውን ጥቃት አድርሶብናል ብሎ መናገር የተሳናቸውና ወይም እፍረት የሆነባቸው አንዳንድ በመከላከያ ውስጥ የሚገኙ ቁልፍ ቁልፍ ቦታ ያሉ አመራሮች በትላንትናው ዕለት መከላከያ የትግራይ የቲዲኤፍ አዛዥ ጀነራል ምግቤ ኃይሌን የአማራ ሀይሎችን በስድስት ዞኖች እያስተባበሩብኝ ነው ብሎ መግለጫ አውጥቶ ነበር። ዘመቻውን እያስተባበሩ ደርሼበታለውኝ ስል መግለጫ አውጥቷል። ይሄንን ተከትሎ ጀነራል ምግቤ ማምሻውን ለመከላከያ መግለጫ መልስ ሰጥቷል። እንግዲህ አድማጮች ተመልካቾች፣ እዚህ ላይ መታየት ያለበት ነገር ቢኖር ምንድን ነው? በእውነት ለመናገር ከሆነ እነጀነራል ምግቤ አላማቸው የፕሪቶሪያውን ስምምነት ተግባራዊ አድርገን ተፈናቃዮችን ወደ ቦታ መልሰን በህግና በህገ ደንቡ መሰረት ለትግራይ የሚያስፈልገውን ጉዳይ እንፈጽማለን ባዮች ናቸው። እንዴት አድርጎ የአማራ ኃይሎችን ተማምነው ውጊያውን እንዴት ሊመሩ ይችላል? እስካሁንስ የአማራ ኃይሎችን ወይም የፋኖ ኃይሎችን ከሌላ ቦታ እንኳን ከቲዲኤፍ አመራሮች ይቅርና ከመከላከያ ውስጥ ወደ ፋኖ በራሳቸው ፍላጎት እንደገና ደግሞ በጦርነት ተጽዕኖ የተማረኩት ሀሳባቸውን ቀይሮ ታድሶ ወስደው በፋኖ ስልጣን ተሰጥቷቸው ፋኖን እንዲመሩ አልተደረጉም። ሌላው ይቅርና ሌላው ይቅርና እውነት ለመናገርና የጄኔራል ምግቤ ፋኖን አለማስተባበሩን በግልጽ ለማስረዳት እና እንድትረዱ ለማድረግ በራሳቸው ፍላጎት ከአዲስ አበባ ተነስቶ የሸዋ ቀጠና ፋኖን የተቀላቀሉት ብርጌዴር ጄኔራል ተፈራ ማሞ ለብቻ ስልጣን ተሰጥቷቸው ግንባር ተሰጥቷቸው እስካሁን ምሩ አልተባሉ። እንግዲህ አስቡ። የራሳቸውን ሰዎች ኃላፊነት ሰጥተው ይህንን ግንባር ይህንን ጦር ምራ ያላለው ፋኖ እንዴት ጄኔራል ምግቤ ከትግራይ ሆኖ አሁንም ትግራይ እንዳለ ነው የሚገለጸው። ከትግራይ ሆኖ ወይ በመገናኛ ብቻ ወይ በስልክ ብቻ ይህንን ጦር ሊያስተባብር እንዴት ይችላል? አህያውን ፈርቶ ዳውላውን። ወይም ደግሞ እንዴት ይህንን ሰው ብቻውን ማሸነፍ አቃተ ስትባል ከጀርባው ሰው አለ ለማለት። እኔ በጣም የገረመኝ እንኳንም አገር አለች አላሉ። እንኳንም ግብጽ ገብታ እየረዳች ነው አላሉ። ሱዳን በራሷ ትርምስ ውስጥ ገብታለች። እንኳንም ሱዳን ገብታ ረድታለች አላሉ። ሌሎች ሌሎች አገሮች እንግዲህ በግለሰብ ደረጃ መሆኑ ጥሩ ነው ብዬ ነው ማስበው፣ አገርንም አለማለታቸው፣ ምክንያቱም ፋኖ ብቻውን ሁለት ዓመት ሙሉ አለን ጠንካራ ሰራዊት የተባለውን መከላከያ ገትሮ ይዞ እየማረከ ትጥቅና ስንቅም እየተቀበለ እየታጠቀ ነው ተብሎ ሲነገር ለሞራል እና ለፕሮፓጋንዳ ሽንፈት ስለሆነባቸው የግድ አንዳንድ ሰዎችን እየሳቡ ወደዚህ እያስገቡ ይገኛሉ። ይሄ ደግሞ የጌታቸው ረዳ የተንኮል ሴራ ነው። ጀነራል ምግቤን ሰሞኑን ከጦር ሰራዊት አግዶ ነበር። እኛ በስራችን ላይ ነው ነው የሚለው ጀነራል ምግቤ በስራችን ላይ ነው ያለ ነው። የፕሪቶሪያ ስምምነት የጊዜያዊ አስተዳደሩንም እኛንም አንድ የሚያደርግ ነው። ውሸት ነው። አንድ ነን ነው። በቃ ይሄ ነው መሬት ላይ ያለው እንግዲህ ምግቤ ማብሻውን ለመከላከያ መግለጫ መልስ ሰጥቷል። ጀረናር ምግቤ በመደበኛ ስራዬ ላይ በመቀሌ ይገኛለሁ ብሏል። መከላከያ ያወጣውን መግለጫ ሰምቻለውኝ ብሏል ጀረናሩ። ጀረናል ምግቤ በፕሪቶሪያው ስምምነት መሰረት ነው እየሄደ ያለው ሁሉም ነገር፣ የተባለ ነገር መሰረተ ቢስ ነው። ከፋኖ ጋር ከአግባብ ውጪ የለንም፣ አላረግንም ተገቢም አይደለም። በአዲስ አበባም ፎቅ ደርድረዋል፣ በዱባይም ልገዛ ነው እየተባለ ነው። በአዲስ አበባ እንደ ማንኛውም ነዋሪ ቦታ አለኝ፣ ፎቅ ግን የለኝም። የተለየ ሀብትም ከሰው የተለየ ነገር የለኝም ስል ነው በቃላ መጠየቁ። እንግዲህ ጀኔራል ምግቤ የተናገረው ውሸት ነው ብሏል። እንደዚህ አይነት ካራክተር ያለኝ ሰውም አይደለሁም ብሏል ጄኔራል ምግቤ። ጓደኞቼ መመስከር ይችላሉ መናገር ይችላሉ ብሏል። በመከላከያ በኩል በኤርትራ በኩል አድርገው ወርቅ እየሸጡ ነው ብለው የተወነጀሉን ውሸት ነው ብሏል። አሉባልታ ነው ብሏል ጄኔራል ምግቤ። ከኤርትራ ጋር መገናኘት እንደዚህ ሊሆን አይችልም ብሏል። በፕሪቶሪያው ደንብ ተጠቅመን ስንሄድ ግራ ቀኝ አንልም ብሏል። ምዕራብ ትግራይ ጸለምት ህዝብ እንዲመለስ ከዚህ በፊት ለጦርነት ምክንያት የሆኑትን ችግሮችን እንዲፈቱ ወደ ምርጫ እንድንገባ ነው አላማችን ብለዋል። አሁን አጀንዳችንን ለማስቀየር የተሰራ ሴራ ነው ብለዋል። የራሳችንን ብሔራዊ አጀንዳ ነው ያለን ብለዋል። ከዚህ ለማስወጣት ነው ሙከራቸው። ጦርነት እንዲከፈት ፍላጎት የለንም ነው የምለው ጀነራል ምግቤ በሌላ በኩል የተጠየቁት የተፈናቃዮችን መመለስ ሙሉ ለሙሉ የፌዴራል መንግስት መንገድ አልዘጋም፣ በትዕግስት እየጠበቅን ነው እያለ የሚገኘው በመከላከያ ውስጥ እስከ ክፍለ ጦር አዛዥነት ለረጅም ጊዜ አስራ አንደኛ ክፍለ ጦር ኦጋዴ ላይ አዛዥ ሆኖ እንደሰሩ ሀያ አንደኛ ክፍለ ጦር አዛዥ ነበርኩኝ፣ ሆለታ አዛዥ ነበርኩኝ ብሏል። ሆለታ ገነት ገልጸዋል። ስድስት ዓመት ዩኒቲ ነበርኩኝ ብሏል። አስር ዓመት ማሰልጠኛ አካባቢ ነበርኩኝ፣ በርካታ ስልጠና እርከን ላይ ነበርኩኝ ብሏል። የመከላከያ ሰራዊት እውቀት የለውም ለተባለው የመከላከያ መግለጫ እኔ ያሰለጠንኳቸው ናቸው ያስቃል ብሏል። ጀነራል ምግቤ ኃይሌ አይመጥኑኝም ብሏል። ስማቸውን ለመጥቀስ ይቅርብኝ፣ አያስፈልግም ብሎ ቃለ መጠየቃቸውን ጨርሻለሁ ብሎ ዘግቷል። ጄኔራል ምግቤ እንግዲህ አንድ ሰው ከወደድኩ ብትረክጠኝ ችግር የለም ነው፣ ከጠላው ግን ጥላህ ለምን ነካኝ አይነት ነገር ነው። ይሄ ሰው እንግዲህ በከፍተኛ የጦር አመራሮች ቦታ ነበር። አንዳንድ አሁን መግለጫ የሚያወጡብኝ እኔ ያሰለጠንኳቸው ናቸው፣ ስማቸውን ግን አልጠቅስም። ጊዜ ያለው አሁን አልናገር ይል ደርፊት ሲደረግለት ለጄኔራሉ እነማን ናቸው ብለውን ትስል ይቅርብኝ፣ በርካታ ጉዳዮችን መግለጽ አልፈለገም። ጀረናር ምግቤ ወታደር ማለት ይሄ ነው። ወታደር ማለት ሁሉም በወዱ ውስጥ ያለውን አውጥቶ የማይዘረግፍና ሴኩሪቲ ምስጥር ነው የሚለውን የሚይዝና ውስን የተጠየቀውን ብቻ የሚመልስ ወታደር ማለት ይሄ ነው። እንግዲህ በጀረናር ምግቤ ንግግር በቂ ሰራዊት አላቸው። እቅዳቸው ፕሮግራማቸው ምን እንደሆነ ይታወቃል። አደዋ ላይም ኮማንዶዎችን በሚያስመርቁበት ጊዜ የተናገሩት ንግግር ነበረ። እነዚህን ሁሉ ብሎክ አድርጎ የውድን በሁድ ይዘው ምስጥር በሆነ ማንገድ ኢንተርቪያቸውን ጨርሶ የተሰናበቱበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን ፋኖም እንዲህ አይነት ድጋፍ ያለው አለመሰለንም። ጄኔራል ምግቤም በሰጠው ቃለ ምልልስ መሰረት ከፋኖ ጋር ስድስት ዞኖች ፋኖን እያስተባበረ ነው። ዘመቻ አንድነት ጄኔራል ምግቤ አለበት የሚል ነው። አንዳንድ ጊዜ ጠንከር ያለ ነገር ከፋኖ በኩል ሲመጣባቸው የሆነ ነገር ከጀርባ አለ ነው ሚሉ። መጀመሪያ ጊዜ ፋኖ ወደ ሰላሳ ሁለት የአማራ ክልል ከተሞችን ሲቆጣጠር የእስራኤል ወታደሮች አሉ ተብሎ ተነግሯል። ታስታውሳላችሁ። ገና ጦርነቱ መጀመሪያ ክልሉን በፍጥነት ፋኖ እንደ ወላፈን እሳት ሁሉንም ከተማ ሲቆጣጠር፣ እና መከላከያን ድባቅ እየመታ ወደፊት ሲመጣ እስራኤል አለች ነው የተባለው። ሰምታችኋል። እንግዲህ የሆኔ ነገር በሚለወጥበት ጊዜ የሆኔ ነገር እንደምንም ብሎ ጎትቶ ያመጣሉ። ፋኖ ብቻ አይደለም ነው ከፈለጉም የጅብ ቆዳ እጃቸው ላይ አስሯት ጥይት አይመታቸውም ይላሉ። ይሄንን ሁሉ እንግዲህ የፍርሃት ንግግር ነው፣ ፍልሰፋ ነው፣ ያለመቻል። ስለዚህ ይሄንን ይመስላል። አድማጮቻችን፣ ተመልካቾቻችን በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆንላችሁ እመኛለሁ። ሰላም አሉልኝ። ሰላም